እኔ ለእውነታው እንጂ ምርመር ያደረግኩት የቤተሰብ ችግር የለብኝም። እኔ እናትም አባትም እህትም አጎትም አክስትም ሁሉንም ቤተሰብ መሆን የሚችል አባት ነው ያለኝ። እሱ በጣም ጥሩ ነው። ግን ደግሞ እማማ ምንም ግን ደግሞ የሚባል ነገር የለም። ምርመራው ተገላቢጦሽ ሆኖ እኔ እንኳን ልጆኜ ቢሆን ኖሩ አባዬን ትቼ እናንተ ጋር እኖራለሁ ማለት አልነበረም። ግን እርስዎ በጣም መልካም ሰው ነው። በጣም አመሰግናለሁ። እኔማ ምን አደረግኩልሽ ልጄ። ሁኔታዎት ሁሉ ከሆነ ልጅ ልጆት እንደሆን እንደሚፈልጉ ያስታውቅ ነበር እማማ አሁን ወይዘሮ ሚላት እየጠበቀው ወት ስለሆነ ይሄዱ። ሁሉንም የሚያውቅ አምላክ አባትሽን ብቻ ይማርልሽ። አሜን ማማ፣ እርሱን በጸሎቱ ያስቡኝ። አንቺም በርቺ እሺ፣ በርቺ። ምንድን ነው እንደዚህ ሆኑ?

እናት በጣም ሀና የእናንተ ልጅ አይደለችም በማለታቸው ዶክተሮቹ በጣም ነው የተናደደችው። በጣም ነው ቀስሟ የተሰበረው። ሀንዬም እንግዲህ እኔ ቤተሰብ አጥቼ አይደለም እያለች ነው እንግዲህ የሀና መስቀል የሰረቀው አባትየዋ የሀና አባት ያስቀመጠበት ቦታ መስቀሉም የሰረቀውም ሰውዬ እንግዲህ አሁን መስቀሉ ለምን ለምን እንደሚፈለግ አውቋል። እንግዲህ የሀና አባት ታሞ በተኛበት ሄዶ በጣም እንግዲህ እሱና ጆሮ በጣም እየተነጋገሩ ነው። እባከፍ ሰው ይሰማል፣ ለምንድን ነው የታመመ ሰው ጋ ሄደት የምታሽሟጠጠው ብሎ በጣም እንግዲህ እየተናገረው ነው ሀና ጆሮና ሀና እንደተፈቃቀሩ ፍቅረኛው አልብቶ ነው የሚያወራው። እንግዲህ ጆሮ በጣም ነው የሚወዳት። እዚህ ጋር ደግሞ ሰላሜናና ምላሴ በጣም ምግብ ቤት እየሰሩ ምግብ ቤት ተገናኝተው በጣም እንግዲህ ያው ሀና እንደ ጎዳቻቸው እየተናገሩ ነው። ምግብ እየሰሩ ነው ማለት ነው ውድ ተመልካች። እና እንግዲህ ፎንቃዬ ፎንቃዬ እየተባሉ በድንጋይም እየተባረሩ ነው። በድንጋይም ያኛውም ያባረዋል። እጭኛዋ ደግሞ እናቴ አሁን እናቴ አሁን አመንሽኝ አደለ እናት ልጅሽ እንደሆንኩ ብላ በጣም ፍንጥስጥዛ ወጥቷል። እንግዲህ ሰላሜናም እንደምታይዋት በእሷ ደስተኛ አይደለችም። ከሆስፒታል እየሮጠች ማታ ለእሷ እንደነገረቻት በቃ እኔ እህትሽ ነኝ ትክክለኛ እህትሽ እኔ ነኝ ስትላት፣ ሰላምና እንግዲህ ዘላ ከአልጋዋ ላይ ወርደምን ትመስላለች ስትል፣ ከዛ ያችኛዋ ደግሞ እርግቤ ደግሞ በጣም ነው ደስ ያላት። ሰላምና ደስተኛ አይደለችም። እርግቤ ነው ማነች ሀናን ነው እህት ለእህት እየጠበቀቻት ያለችው። እንግዲህ ያለው ነገር በዚሁ ይቀጥላል ይመስለኛል። እኔ ይሄ ድራማ አንዳንድ ጊዜ ደግሞ አሁን ደግሞ ወይዘሮ ማለት ቆም ብላ ድንገት እቺ ልጅ የኔ ከሆነች እንኳን እየሰበርኳት ነው ብላ ምንም ነገር አላሰበችም። እና በጣም በሚገርም ሁኔታ እንትን ዝም ተባብሏል። እንግዲህ ሀናን እሮጣ እንትን ሀና እርግቤን እየሻሻቻት ነው። እርግቤ የምታወራው ወሬ ምንም ነገር እውነት አልመሰላትም። የወይዘሮ የወይዘሮ ማን አልማስ እንግዲህ ሆኖም እዛቻ እንዳረገች ነገሮቹን በሲስተም እንደያዘች እና እሷ ሁሉ ሰው ውስጥ ገብታ መስማር እንደመታችላት ለሀና ነው የሚታወቀው። እንግዲህ በሚመጣ ድራማም በክፍል ሀምሳ አንድ አብረን እንከታተላለን ማለት ነው ውድ ተመልካች እና ሐኪም ቤቱ ደግሞ ተመልሼ ተመልሰው መመርመር ይችላሉ። ሀክም ቤትም አንድ ብቻ አይደለም። እዚህ ጋር ደግሞ በጣም በሚገርም ሁኔታ የሀና አያት የሰላሚና አያት በጣም እየተበሳጨች ነው። ትልቅ ብስጭት እየተበሳጨች ነው። አሮጊቷም የጠበቀችው እንግዲህ ከልጅነቷ ጀምራ ሀናን እንዳልሳደገቻት ነው የምታሳየው በፊት አብረው የኖሩት በፊት አያቴ ብላ ወደ እሷ ስትሮጥ ቪዲዮው ሁሉ እንዳለ አሳይታለች። እንግዲህ እነሱ ናቸው ድራማቸውን ከየት ወዴት እንዴት ምን አርግተው እንደሚያገጣጠሙት እንደሚጨርሱ እነሱ ናቸው የሚያውቁት። እኛ ደግሞ ተከታታያቸው እስከሆነ ድረስ እኛ አንዳንድ ነገር መቼም ልባችን ሞኝ እስከሆነ ድረስ አንዳንድ ነገር እውነት ሆነን እውነት እየመሰለን እና አዝናለን ማለት ነው። እና እነሱ ደግሞ በእኛ ላይ እየዘነጡ ነው ማለት ነው። ውድ ተመልካች፣ እዚህ ጋ ግን እኔ የምለው ነገር ወይዘሮ ማለት ስትናገር ወደ ኋላ አትልም። በቃ እውነተኛ ነገር አድርጋ ነው። አልማዝ ደግሞ ዝም ብላ ዝም ብላ ነው የምትንቦጫ ቦጫው እንጂ አልማዝ ይሄን አክል የምታመጣው ነገር ያለ አይመስለኝም። ይሄን እክል የምታመጣው ነገር ያለ አይመስለኝም ማለት ነው። እና እንግዲህ ውድ ተመልካች ይሄንን ቪዲዮ ላይክ እያደረጋችሁ ላይክ ብታረጉ በጣም ደስ ይለኛል። በታረጉ ምንም ችግር የለውም። ሁሉም ነገር በራሱ ነው በጊዜው ነው የሚነሳው እያልኳችሁ እንግዲህ ውድ ተመልካች የሚመጣውን ድራማ ደግሞ አብረን እንከታተላለን። ሁላቸውም ሁላቸውም የሚያወሩት ማለት እርግጠኛም አይደለውም። ብቻ ነገሮቹ እነዚህ ስናያቸው ነገሮቹ በጣም ነው የሚከብዱት ማለት ነው እና ስለዚህ እንግዲህ አብረን እንከታተላለን። አንላቀቅም በቀላሉ አንላቀቅም ማለት ነው። እና ውድ ተመልካች ላይ ከድርጉ በጣም በሚገርም ሁኔታ በጣም በሚገርም ሁኔታ እኔ ያሳዘኝ እኔ እዚህ ጋር ያሳዘነኝ ያሳዘነኝ ነገር ምን እንደሆነ ታውቃላችሁ? የሀና አባቷን ይዛ ወደ ሐኪም ቤት ጆሮና አባቷ ሲሄዱ ሀና ወደ ስራ ስትሄድ ነው። ፎቶውንና የተወሰነ ብር ምናምን የጆሮ ጓደኛ ፈንቃዬ ፈንቃሽ ፈንቃሽ የሚባበሉት ማለት ነው እሱ ማነው አለ ግደ እሱ በቅርብ ነው ፎቶውን ወስዱት ፎቶውንና ታሪኳን ሰርጎ የሸጠው ማለት ማለት ነውና አሁን ነው ሁሉም ሰው መስቀሉ ለምን እንደሚያስፈልግ ሁሉም ሰው አሁን ነው ያወቁት ማለት ነው። በጣም በሚገርም ሁኔታ ውድ ተመልካች፣ በጣም በሚገርም ሁኔታ ሁሉም ሰው መስቀሉ። የሀና ፎቶም እስካሁን ድረስ አሁን ነው እሱ የነቃው እንጂ ከዚያ በፊት ምንም ነገር የነቃው ነገር የለም። መሸጣቸውም ብቻ ነው ብር ማግኘት ብቻ ነው። እና በጣም ነው የገረመኝ በጣም ነው ያሳዘነኝ። እና ውድ ተመልካቼ እንግዲህ በተረፈ ሀናንም እግዚአብሔር እንደሚረዳት እኛም እርግጠኛ ነን። እግዚአብሔር ደግሞ ይረዳታል ማለት ነው። ይህን ቪዲዮ ላይክና ሰብስክራይብ እያረገችው ብታበረታቱ በጣም ደስ ይለኛል ማለት ነው። እና በቃ እንግዲህ ይሄን ይመስላል። የሚቀጥለው ቪዲዮ ምንኛው እንደሆነ አብረን እናያለን። ሀና ደግሞ እዚህ ጋር ስል በጣም ተጨናነቅኩ። እኔ ምን አባቴ ላድርግ፣ በጣም ምን ላድርግ። አስል ደግሞ አይዞሽ እያላት ነው። ምን አባቴ ላድርግ፣ በጣም ተጨናንቅ ያለው እየተባበሩ ነው። እንግዲህ ወደ ተመልካች በጣም በሚገርም ሁኔታ የህና እናት ማለት በጣም ሁሉንም ሰው አስገር ማለቸው ማለት ነው እና አብረን እንግዲህ ማጨረሻዋን አብረን እንከታተላለን ማለት ነው። ለምን እንደዚህ እንዳለች ለምን የማቀብ ታሪክ የምናቀብ ታሪክ እኛ ያለው ምን እንደዚህ እንዳስደረገት ለምን እንደዚህ እንደሆነች አብረን እንከታተላለን? እናንተም እንግዲህ ምንም ምን እያለች ነው? ዶክተሮቹም እንግዲህ በመካከሉ ገብተው የማያገባቸውን ነገር እየቀባጠሩ ነው፣ እርስ በራሳቸው እየተጠለቁ ነው። ለምን እንደሆነ እኔ አላቅም። እስከ ማቴንም የሀና የማለት እናት ታናን እያበረታታቻት ማለት ነው። በጣም በሚገርም ሁኔታ ባህል መሰለ። አማረብኛ አይደል እንዴት ነን አለልች? ምንድን ጸጉር ምን ሆነ? አያቴ ተንጨባረረ እኮ አትቆረጠውም እንዴ? እንደ አያቴ ይህኮ ስታይል ነው። የምን ስታይል? ትምህርት ቤት አይቆጥም ማለት ነው? ምን ብሎ ነው የሚቆጡት? እንደዚህ ፀጉር አድጎ ስትገባ ዝም ይሉ ነው? ኧረ ብዙ ተማሪ እኮ እንደዚህ ነው የሚያደርገው። ዘመኑ ተበላሽቷል በለኛ። እነ ሜሉ ሲማሩ እኮ እንደዚህ አልነበርም። በእነማየ ጊዜ ታዲያ እንዴት ነበር? ከንጽህና ጀምሮ ሁሉ ነገር ይጠበቅ ነበር።